ክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ነው። ፊልድ ማርሻል ብርሃኑ ጁላ የትግራይ ካህዲዎች ያሏቸውን አካላት እያነሱ አሁንም ለጦርነት እየተዘጋጁ ነው የሚል ክስ አቅርቧል። ድንበር አልፎ የመጣን ሁሉ እንዋጋለን፣ እኛ ለስልጣን አይደለም እየተዋጋን ያለን ወዘተ ሲሉም ተደምጧል። ከዚህ ጋር የተያዘው መረጃችን ቀዳሚው ይሆናል። ይህ በእንዲህ እንዳለ በፊልድ ማርሻል ብርሃኑ ጁላ መገደላቸውና መቀበራቸው ታውጆላቸው የነበሩት ጀነራል እየተዘጋጀን ነው ብለዋል። የትግራይ ሰራዊት የሚሰለጥነው ነው ጦርነትን ለማስቀረት ነው ሲሉም ተደምጧል። እናንተም ታደምጡታላችሁም። በአማራ ክልል የድሮን ድብደባና ጠንካራ ውጊያዎች ዛሬ ተደርገዋል። ጀነራሉ ወጣቱ እያለቀ ነው ሲሉ ገልጿል። የፋኖ ኃይሎች በከተሞች ውስጥ ጭምር በመግባት ጥቃቶችን ፈጽመዋል። በዝርዝር እንመለከተዋለን። ህወሓት አዲስ የተመለመለ የትግራይ ሰራዊት የለም ብሏል። ለአውሮፓ ህብረት ሰሞንኛ መግለጫ ምላሽ ሰጥቷል። ተጨማሪው ተዘጋጅቷል። የኢትዮጵያ አየር መንገድ የአየር ክልል የመታገድ ማስጠንቀቂያ ደረሰውም። በባለሥልጣናት ትዕዛዝ ተሳፋሪዎችን አጓጉዟል በሚል የመጣ ማስጠንቀቂያም ሆኗል። ሌላኛው መረጃችን ነው አርባ አራት ኤርትራውያን በኬንያ መያዛቸው ተሰማም። በህገወጥ መንገድ ወደ ኬንያ በወታደራዊ ተሽከርካሪ የገቡ እነዚሁ ስደተኞቹ በምዕራባዊ የሀገሪቱ ክፍል ነው በቁጥጥር ስር ውለዋል የተባለው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ፊልድ ማርሻል ብርሃኑ ጁላ የትግራይ ካዲዎች ያሏቸውን አካላት እያነሱ አሁንም ለጦርነት እየተዘጋጁ ነው የሚል ክስ አቅርቧል። ድንበር አልፎ የመጣን ሁሉ እንዋጋለን፣ እኛ ለስልጣን አይደለም እየተዋጋን ያለነው ወዘተ ሲሉም ተደምጧል። እንዲህ ያለው ንግግር ያደረጉት ብልጽግና ከራሱ ህዝብ ጋር በትግራይ ወደ ሚሊዮን ገዳዩ ጦርነት የተሸጋገረበትን ዕለት ለመዘከር በተዘጋጀ መርሃ ግብር ላይ ነው። የብልጽግናው መንግስት ሚሊዮን ኢትዮጵያውያንን እርስ በርስ ለተጫረሱበት ጦርነት እንደ ዋነኛ የፕሮፓጋንዳ ስልት ደጋግሞ ካቀረባቸው ጉዳዮች አንዱ ነው፣ የሰሜን ዕዝ በተኛበት ታረደ የሚለው በወቅቱ የመከላከያ ሰራዊቱ ላይ ስኬታማ ሪፎርም አደረግኩ ይል የነበረው የብልጽግና አገዛዝ እንዴት ይህንን ጥቃት አስቀድሞ ማወቅ እንዳልቻለ እስካሁን ሲገልጽ ተደምጦ ባያውቅም፣ በየዓመቱ እንዳይደገም በሚል መሪ ቃል እያከበረ የፕሮፓጋንዳ መጠቀሚያ ሲያደርገው ግን ይሰማል። በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ደግሞ ከዚህ በፊት ጥቅምት 24 ማለት የትግራይ ህዝብ ራስን በራስ የማስተዳደር ህገ መንግስታዊ መብት በማለቱ ብቻም የጄኖሳይድ ዘመቻ የታወጀበት ነውና የተፈጸመውን ክህደትና ግፍ ታሪክ መቼም አይረሳውም ሲል መግለጹ የሚዘነጋ አይሆንም። የሆኖ ሆኖ ዛሬ ቢሾፍቱ ላይ የተገኙት ፊልድ ማርሻል ብርሃኑ ጁላም የትግራይ የክህደት አካላት ሲሉ የጠቀሷቸውን ኃይሎች ጥቃቱን በመፈጸሙ ወንጅለው ግን ያጥቃት ሁሉንም የትግራይ ህዝብን እንዲያውም ሁሉንም የህወሓት አባላትን የሚወክል አይደለም ብለዋል። ከዛም ልክ ከአራት ዓመታት በፊት አገዛዛቸው ይለው እንደነበረው ሁሉ የትግራይ ህዝብ ራሱ ሲያደርሱ ከህወሓት ነፃ ያውጣ አይነት ቅስቀሳ ሲያደርጉ ተሰምቷል። አሁንም ድረስ ከባንዳዎችና ከተላላኪዎች ጋር እየተዋጋ ነው የሚሉት ብርሃኑ ግን ለስልጣን አይደለም፣ ድንበር አልፎ ሲመጣ እንዋጋለን ነው ያሉት። መከላከያ ሰራዊት ፓርቲ አይደለም፣ ተወዳድሮ ስልጣን አይዝም፣ በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም እንዋጋው፣ ጥቅማችን ላይ የመጣ ግን፣ ከድንበር ያለፈ ግን መዋጋት አለብን የተደራጀነውም የታጠቅ የታጠቅነውም ለዛ ነው። የእሳቸው የጦር አዛዥነት ታሪክ የሚታወሰው የሀገር ዳር ድንበር አሳልፎ በመስጠት ነው። የኢታ ማጆር ሹሙ ያለፉት ዓመታት ግብር በውጭ ሀገር ጦር መቶ ሺዎችን ኢትዮጵያውያንን በማስገደልና ቢሊዮኖችን በማዘረፍ ነው። ፊልድ ማርሻሉ በዛሬው ንግግራቸው ባንዳ በጣሊያንም፣ በቱርክም፣ በደርቡሽም በሶማሊያ ወረራ ጊዜም ነበረብን ይላሉ። ነገር ግን በሻቢያ የቅርብ ወረራም፣ በተባበሩት አረብ ኤምሬቶች የኢትዮጵያው የውክልና ጦርነት ወቅትስ የተላላከው ባንዳ የአራት ኪሎ አገዛዝ አይደለምን የሚለውን ግን አላነሱም። አይደገመምም አላሉም። ሊደገም እንደሚችል ፍንጭ የሰጡት ጉዳይ ቢኖር ሌላ የሰሜን ጦርነት ነው። ደካዲ ነው ሰሜን። እዚህ ላይ የደገመውም እሱ ነው። አሁንም በየቀኑ ይክዳል። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ፣ የክደት ኃይል ነ ይሄ ሀይል ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኘ አሁንም የህወሓት ከሃዲ ኃይሉ ብለው የጀመሩትና ቆይተውም ይህ ስብስብ ሲሉ የጠሩትን አካል ለጦርነት እየተዘጋጀ ነው የሚል ውንጀል አስከትለው ብታምኑም ባታምኑም የአቆሻሻ ታሪክ እንዳይደገም የሚል ዛቻም ጭምር ሲያስተላልፉም ተሰምቷል። በእርግጥም ኢትዮጵያ የቆሸሸው የጦርነት፣ የእልቂት፣ የድህነትና የስደት ያለፉት ዓመታት ታሪክ ሲነሳ ምናልባትም ከጠቅላይ ሚኒስትሩ ቀጥሎ ስማቸው በታሪክ የሚዘከር መሆኑ ግን የሚቀር አይመስልም ፊልድ ማርሻሉ። ይህ በእንዲህ እንዳለ በፊልድ ማርሻል ብርሃኑ ጁላ መገደላቸው ታውጆላቸው የነበሩት ጀኔራል እየተዘጋጀን ነው ብለዋል። የትግራይ ሰራዊት የሚሰለጥነው ጦርነት ለማስቀረት ነው ሲሉም ተደምጧል። ከቲዲኤፍ አዛዦች መካከል አንዱ የሆኑት ጀነራል አብርሃ ተስፋዬ ድንኩል በትግራይ ጦርነት ወቅት መነጋገሪያ ከነበሩት ወታደራዊ አመራሮች መካከል አንዱ እንደነበሩ ይታወሳሉ። በተለይ ደግሞ ጠቅላይ ታማጆር ሹመው በብልጽግናው ልሳናት ላይ ወጥተው ድንኩል ተገድሏል ተገድሏል ብቻ ሳይሆን ተቀብሯል። ይህ ደግሞ እየተረጋገጠ ነው ብለው እንደነበር አይዘነገም። ካ ሰራዊት በሁሉም አቅጣጫ ገብቶ ያን ሀይል ሙሉ በሙሉ ደምስሶታል። በዚህ ድምሰሳ ሰላሳ ሁለት የሚጠጋ ከፍተኛ አመራር ተገድለዋል። ወታደራዊ የነበሩ ኮሎኔሎች ተገለዋል። ወደ ስድስት ጀነራሎች ተገድለዋል ከስድስቱ ጀነራሎች ማንነቱ የታወቀው እና በቤተክርስቲያን የቀበሩት አንድ አለ ድንኩል የሚባል ሌሎቹ አንገታቸውን ቆርጦ ስለወሰደ ማን ከማን ናቸው የሚለው ለማጣራት አስቸጋሪ ሆነዋል ግን እየተጠራ ነው የሀገሪቱ መሪዎች ሾርት ሚሞሪያም የሚሉት ህዝብ እንዲህ ያሉት ንግግሮችን የረሳላቸው ስለመሆኑ ማረጋገጫ ባይኖርም እኒህ ያኔ ተገድለው ተቀበሩ የተባለላቸው የትግራይ ጦር አዛዥ ከሰሞኑ ሲሰለጥን የሚገኘውን የትግራይ ኃይል መርሃ ግብር ላይ ተገኝተው ማብራሪያቸውን አቅርበዋል። እኛ እየሰለጠን ያለነው ወደ ጦርነት ለመግባት ሳይሆን ጦርነት ለማስቀረት ነው ሲሉም ተሰምተዋል። ጸላእቲ ዳግም ኩናት ከይከፍቱ ዳግም ጀኖሳይት ከይፍጽሙ አሁን ላይ የምናደርገው ስልጠና ጠላቶቻችን ጦርነት እንዳይጀምሩብንና ጀኖሳይድም ዳግም እንዳይከፍቱብን በማለት ነው። ያኔ በነበረው ጦርነት ወቅት በቂ ስልጠና ለማድረግ ጊዜና ቦታ የሚፈቅድ አልነበረም። ካለፉ ስህተቶቻችን ተምረን አሁን ላይ እየተዘጋጀን ያለንበት ምክንያትም ጦርነቱን ለማስቀረት ነው። በቂ አቅም ሲኖረክ ወደ ጦርነት አይመጡብህም። ጠላቶቻችን በየሚዲያቸው ለጦርነት ነው የሚያሰለጥኑት እያሉ ያስተጋባሉ። ነገር ግን አለምም የሚያውቀው እውነታም በመተማመን ላይ ተመሰረተ። ሰላም የሚመጣው ጠንካራ ኃይል ሲኖርህ ነው። ብቁ አቋም ኑሮን የህዝባችንን ህልውና ለማረጋገጥ ነው። ህዝባችን በሰላም የሚኖረው መሬታችን የሚመለሰውና ተፈናቃዮችም ወደቀያቸው የሚመለሱት የራሳችንን አቅም ማጠናከር ስንችል ነው። ጄኖሳይድ የፈጸሙብን አካላት ጥያቄዎቻችን እንደጋግመን ብንጠይቃቸውም የሚሰሙን አልሆኑም፣ የሚሉትን ይሁ ወታደር አዛዥ ህዝባችን ማወቅ ያለበት ብቸኛው መዳኛችን ሰራዊታችን መሆኑን ነው ሲሉም አንስተዋል። በቅርቡ በተወሰኑ የሰራዊታችን አባላት የቀረበውን የአደባባይ ጥያቄ ተከትሎ ጠላቶቻችን የሆኑትን የምታስታውሱት ነው ሲሉም አንስተው ጠላቶቻችን እንደተዳከምን እንደተበተን ሲናገሩ ነው የሰነበቱት። በውስጣቸው ግን ጠንክረን እንደምንወጣና አሸናፊ እንደምንሆን ነው የሚያውቁት በማለትም አክሏል። በእርግጥ ጠላቶቻችን ከሚለው ውጭም ጠላት ያሏቸው ኃይሎችን ማን እንደሆኑ ግን አልጠቀሱም። በአማራ ክልል የድሮን ድብደባና ጠንካራ ውጊያዎች ዛሬ ተፈጽመዋል። ጀነራሉ ወጣቱ እያለቀ ነው ሲሉ ገልጿል። የፋኖ ኃይሎች በከተሞች ውስጥ ጭምር በመግባት ጥቃቶችን አደርሰዋል። የአማራ ክልሉ ጦርነት ሸለቆ ለሸለቆ አባይ ተብሎ በሀገሪቱ መሪ በፓርላማ እንዲቃለል ተደርጓል። የአማራውም ሸኔ የኦሮሚያውም ሸኔ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 ብልጽግናና መሪዎቹ ወዲህ፣ ኢትዮጵያና ኢትዮጵያውያን ወዲያ የሚያስብለውም እንዲህ ያለው ንግግርና ሁነት ነው። በየቀኑ ሞት፣ በየለቱ ድሮን፣ በየጊዜው ባሩድ ሸለቆ ውስጥ ሳይሆን የሚኖሩበት ቄም ከተማ ሳይቀር ሲያዩ መዋል ታክቷቸዋልና ነዋሪዎችም እንዲህ ይገልጹታል። የሚደልቀው በቃ ጦርነት ነው፣ ጥይት ነው፣ መድፍ ነው። ቢሆንም ነው የምንሰማው፣ በቃ የምናየው ነገር የለም። በቃ በርበሬ አላይ ወጣ፣ ሽሮ ተወደደ፣ ደሃ መግቢያ አጣ። ይሄ የሆነው በጦርነት ነው። ይህ በዜጎች ብቻ የሚገለጽ አይደለም። ከስድስት ወራት በፊት ፋኖን ለማጥፋት ኦሮሚያ ክልል ላይ ሆነው ሁለት ወር ስጡን ብለው ዛሬ ግን ወደ ፋኖ የውጊያ ቀጠና ቆቦ የተመደቡት የ11ኛ እዝ አዛዡ አድማሱ አለሙም ልጆቻችን እያለቁ ነው አሸናፊ በሌለው ጦርነት ባይ ናቸው። በውጊያ በዚህ በሰለጠነው ዘመን ማሸነፍ አይቻልም። ልጆቻችን ነው እያለቁ ሚሄዱ። እኔ ዛሬ ለእናንተ የምነግራችሁ እንደዛ ባይሆን የአብይ አህመድ የሽፍታ ጦርነት ዛሬም በድሮን ድብደባዎች ጭምር ታጅቦ ሲደረግ ነው የዋለው። በደቡብ ወሎ ጉጫሌ ወረዳ ድብል ዳቅታ በተባለ ስፍራም በተፈጸመ የድሮን ድብደባም በቁጥር ለጊዜው በውል ያልታወቁ ኢትዮጵያን ተገድሏል። የከባድ መሳሪያ ድብደባዎች የተፈጸመባቸው አካባቢዎችም አሉ። የፋኖ ኃይሎች ደግሞ ወደ ከተሞች ጭምር በመግባት ጥቃቶችን ማድረሳቸውን አሳውቀዋል። በሰሜኑ ወሎ ዞን ጋሸና ቅርብ ርቀት በምትገኘው ከሆን ከተማ የሆነው አንዱ ነው። በጎጃም ቀጠና ጃዊ ፈንድቃ ከተማ ውስጥ ደግሞ የመንግስት መስሪያ ቤቶችና ተሽከርካሪዎች ጭምር ለጉዳት የተዳረጉበት ጥቃት ነው ትናንት የተፈጸመው። ሌላኛው አካባቢ ደግሞ የኢትዮ ሱዳን ድንበር ከተማ መተማ ዮሐንስ ላይ የሆነው ነው። በከተማ በክልሉ የጸጥታ ኃይሎች መገኛ ካምፕ ላይ ጥቃት ተከፍቶ ነው የታኩስ ልውጡ የተደረገው። ትናንት ከረቡ ገበያ አቅራቢያ በጎጃም ቀጠና የደረሰው ውድመት፣ ዛሬም በዛው በጎጃም ቀጠና ሽንዲ ወንበርማ አካባቢ የነበረው የታኩስ ልውጡ፣ በጎንደር ቀጠና ሻውራ ጸደማርያም አካባቢ ለአንድ ሳምንት የቀጠለው ውጋም፣ በወሎ ቀጠና ደላንታ ወገል ጤና ወታደራዊ ካምፕ ላይ የተፈጸመው ጥቃትና ሌሎችም ይህ ጦርነት የሸለቆ ለሸለቆና የሽፍታ እንዳይደለ ግልጽ አብነቶች ናቸው። እንዲያም ሆኖ የስልጣናቸውን አደጋ የሚተኮሰው ጥይት ከአራት ኪሎ ቤተ መንግስት ምን ያክል ይርቃል በሚለው እንጂ በየትኛውም የሀገሪቱ ስፍራ የኢትዮጵያን ህይወት በሚቀጥፈው ቀውስ ጉዳይ ላይ ግድ የማይሰጣቸው የብልጽግ ነው። አውሮፕላን ተሳፋሪዎች ግን ሰላም ያጣችሁት አእምሯችሁ ውስጥ እንጂ ሰላም ናችሁ እኮ እያሉ እየገለጹ ቀጥለዋል። ህወሓት አዲስ የተመለመለ የትግራይ ሰራዊት የለም ብሏል። ለአውሮፓ ህብረት ሰሞንኛ መግለጫ ምላሽ ላይ ሰጥቷል። ሶስት አመታትን የተሻገረው የፕሪቶሪያው የሰላም ስምምነት መሰረታዊ ጉዳዮች እስካሁን ሳይፈጸሙ ቀጥሏል። የብልጽግና አገዛዝ ጦርነት እየተደረገ እንኳን ቢሆን መከልከላቸው የጦር ወንጀል የሚሆንባቸው መሰረታዊ አገልግሎቶችን መልሽ ያስጀምርኳቸው እያለም ስምምነቱን የመፈጸሙ ማሳያ እያደረገ ከማቅረቡ በስተቀር ያስመለሰው የክልሉ ግዛት የለም። የመለሰው ተፈናቃይና ትጥቅ የሚፈ የሚመቱ ኃይሎችን በተመለከተ ያሰባሰበው ፋይናንስም እዚ ግባ የሚባል አይደለም። ፖለቲካዊ ውይይትም አልተጀመረም። ከዚህ ጋር በተያያዘ የአውሮፓ ህብረትና የተለያዩ ሀገራት ከሰሞኑ መግለጫ አውጥተው ነበር። በኢትዮጵያ መንግስትና በህወሓት መካከል ከመጪው ምርጫ በፊት ፖለቲካዊ ውይይት እንዲጀመር የአውሮፓ ህብረትና የህብረቱ አባል ሀገራትም ጥሪ ማቅረባቸው አይዘነጋም። በአዲስ አበባ የሚገኙ 22 የአውሮፓ ህብረት አባል ሀገራት ኤምባሲዎች ከአውሮፓ ህብረት በኢትዮጵያ ጋር በጥምረት ባወጡት መግለጫ በሰ ና ኢትዮጵያና በሰፊው ቀጠና ሰላምን ማዝለቅና ማጠናከር አስፈላጊ እንደሆነ አሳስቧል። የተፈናቀሉ ሰዎችን ከአለም አቀፍ ሰብኣዊ ህግና ምርጥ ተሞክሮች በተስማማ መልኩ ሙሉ በሙሉ ወደ ቀያቸው መመለስናም ተጎጂዎችን ማዕከል ያደረገ ተአማኒ የሽግግር ፍትህን ጨምሮ በፕሪቶሪያ ከተፈረመው የሰላም ስምምነት ሂደት ጋር በተያያዘ ያለ ልዩነቶችን ለመፍታት የሚደረገውን ጥረት ለመደገፍ ፈቃደኛ ስለመሆናቸው በማዕከል ህወሓት ከዚህ ጋር በተያያዘ ምላሽ ላይ ሰጥቷል። የትግራይ ኃይሎች ትጥቅ አልፈቱም እንደውም ጠኑ ነው በሚል ይነሳል። የትግራይ ኃይል እየወሰደ በአፋር እያሰለጠነ ያለውማ ራሱ የፌደራል መንግስት ነው የሚሉት ደግሞ የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ ናቸው። የኢትዮጵያ መንግስት ከፍተኛ የሆነ የጥሰት ይፈጽማል። በፕሪቶሪያው ስምምነት ላይ ለአንደኛው፣ በፕሪቶሪያው ስምምነት ውስጥ የተቀመጡ ግዴታዎቹን በአግባቡ ባለመፈጸም የሚፈጸሙ ጥሰቶች አሉ። በሁለተኛ ደረጃ የተከለከሉ ጉዳዮችን በመፈጸም ለምሳሌ፣ ከትግራይ ኃይሎች እየወሰደ በአፋር በተለያዩ ሌሎች አካባቢዎችም የትግራይን የሚወጉ ታጣቂ ኃይሎችን በማሰልጠን በማደራጀት እንዲሁም በስምሪትን በመስጠት እየሰራን ያለው ይህንን ደግሞ ቀጥታ የሆነ ጥሰት ነው አሁን የአውሮፓ ህብረት ከምርጫ በፊት የፖለቲካል ዳያሎግ እንዲጀመር ያወጣውን ጥሪ በጣም ትክክለኛና ጊዜውን የጠበቀ ይመስለኛል። ጠቅላይ ሚኒስትሩ ከቀናት በፊት በፓርላማ ከግለሰቦች ጋር አደረኩት ያሉትን ስምምነት መሳሪያ መደበቅ አልተስማማንም፣ ማሰልጠንና ማስመረቅም አልተስማማንም። ስምምነቱ የታጠቀውን ያስረክባል ነው እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት አልነበረም ሲሉ ከሰው ነበርም። የህወሓቱ ሰው በዚህ ጉዳይ ላይም ለዲደብሊው ምላሽ ሰጥቷል። ቲዲኤፍ ውስጥ ያሉ ያሉ አጋዮች ስልጠና ማካሄድ ሩቲን ስራቸው ነው። ትግራይ ውስጥ ያሉ ችግሮች ከተፈቱና የህዝቡን ደህንነት በሚጠብቅ መልኩ የፕሪቶሪያ ስምምነቶች ሲፈጸሙ ትግራይን የወረሩ ኃይሎች ሲወጡ ዲዲአር በስርአቱ እንደሚፈጸም በፕሪቶሪያ ስምምነት ላይ ተቀምጠዋል። እስካሁን ድረስም በእግር በእግር ዲዲአር እየተፈጸመ ነበረ። አሁን እነዚህ አካላት እነዚህ ኃይሎች ዲዲአር እስኪፈጸምባቸው ድረስ የወታደራዊ ሩቲን ስራቸውን ነው እየሰሩ ያሉት እና አዲስ ምልምል አልሰለጠንም እስካሁን። የኢትዮጵያ አየር መንገድ የአየር ክልል የመከልከል ማስጠንቀቂያ ያደረሰው በባለስልጣናት ትእዛዝ ተሳፋሪዎችን አጓጉዟል በሚል የወጣም ነው። የሶማሊያ ፌደራል መንግስት ወደ ሶማሌላንድ በረራ የሚያደርጉ ዓለም አቀፍ አየር መንገዶችን በተለይም የኢትዮጵያ አየር መንገድና ፍላይ ዱባይን የገንዘብ ቅጣትና ከሶማሊያ የአየር ክልል የመታገድ ማስጠንቀቂያ ሰጥቷቸዋል። ይህ የሆነው አየር መንገዶቹ ሞቃዲሾ አስገዳጅ ያደረገችውን የኢቪዛ መስፈርትን ችላ በማለት ተሳፋሪዎችን ወደ ሶማሌላንድ ማጓጓዛቸውን ተከትሎ ነው። የሶማሊያ ሲቪል አቬሽን ባለስልጣን እንዳሳወቀው ከሆነም ኢምሬትስ አየር መንገድ ንብረት የሆነው ፍላይ ዱባይ በሞቃደሾ የኦንላይን ስርዓት የሚሰጠውን ኢቪዛን ያላገኙት ተሳፋሪዎችን ወደ ሶማሌላንድ አውሮፕላን ማረፊያዎች ማጓጓዙን የሚያመለክቱ ሪፖርቶች ደርሰውታል። የኢትዮጵያ አየር መንገድም ቀደም ሲል የፌደራሉን የኢቪዛ መስፈር ሰንትቶም በሶማሌላንድ ባለስልጣናት ትዕዛዝ መሰረት ተሳፋሪዎች በሀርጌሳ ኢጋል አለም አቀፍ አውሮፕላን ማረፊያ ሲደርሱ ቪዛ እንዲያገኙ የሚያስችለውን ስርዓት መከተሉ ተጠቅሷል። ፍላይ ዱባይ፣ የኢትዮጵያ አየር መንገድ በመቀላቀል ተመሳሳይ እርምጃ መውሰዱ የሶማሊያ ፌዴራል መንግስት ስልጣን በቀጥታ የሚገዳደር ሆኗለም ተብሏል። የሶማሊያ ሲቪል አቪዬሽን ባለስልጣን ትዕዛዙን የማያከብሩ አየር መንገዶች የገንዘብ ቅጣት እንደሚጠብቃቸውና ከሶማሊያ የአየር ክልልና የአውሮፕላን ማረፊያዎችም ሊታገዱ እንደሚችሉ አስጠንቅቋል። በምላሹ የሶማሌላንድ ባለስልጣናት በፈረንጆቹ ኖቬምበር 10 2025 ጀምሮ ወደ ክልሏ የአየር ክልል የሚገቡ ለዓለም አቀፍ በረራዎች ሁሉ የቅድሚያ የበረራ ፍቃድ እንዲያገኙ ግዴታ መሆኑንም አስታውቋል።

የሶማሌላንድ የበረራ ፈቃድ ትእዛዝ የሞቃዲሾውን ማስጠንቀቂያ በቀጥታ የሚገዳደር እንደሆነ የተገለጸ ሲሆን በሁለቱ ሀገራት መካከል ያለውን ውጥረት ወደ አዲስ ምዕራፍ እንዳያሸጋግረውም ተሰግቷል። ይህ ሁኔታ ለመንገደኞችና በአካባቢው ለሚሰሩ ዓለም አቀፍ የአየር መንገዶችም ከፍተኛ ግራ መጋባትን እንደፈጠረ ዘገባዎች አመልክተዋል። የሞቃዲሾ መንግስት ለተባበሩት አረብ ኤሚሬቶች አየር መንገድና ለኢትዮጵያ አየር መንገድ የጉዞ ኮድ መጠሪያን እንዲያስተካክሉ የሚል የሁለት ቅናት ገደብም አስተላልፎ ነበር። ይህ ትእዛዝ አየር መንገዶች ወደ ግዛቴ እንዳይገቡ አደርጋለሁ ሲልም ነበር። ከአንድ ዓመት በፊት ሞቃዲሾና አዲስ አበባ ውዝግብ ውስጥ በነበሩበት ሰሞንም የኢትዮጵያ አየር መንገድ ሀርጌሳ ሶማሌላንድ የሚለውን መጠሪያውን ሀርጌሳ ሶማሊያ በሚል እንዲያስተካክል ማስጠንቀቂያ ደርሶት ያነኑ እንዳደረገ የሚዘነጋ አይሆንም። አርባ አራት ኤርትራውያን በኬንያ መያዛቸው ተነገረም። በህገወጥ መንገድ ገብተዋል የተባሉት እነዚሁ ኤርትራውያን ስደተኞች በምዕራባዊ የሀገሪቱ ክፍል መያዛቸውን ፖሊስ አሳውቋል። ቡንጎማ በተባለው የኬንያ ግዛት ትናንት የተያዙት ስደተኞቹ ሚቲ ሚንቢሌ በሚባል ገጠራማ መንደር በሚገኝ አንድ የግለሰብ መኖሪያ ቤት ውስጥ በቁጥጥር ስር መዋላቸውን የፖሊስ መረጃ ያሳያል። ቡንጎማ ግዛት ኤርትራውያን ስደተኞች ከኢትዮጵያ ወደ ኡጋንዳ እና ከኢትዮጵያ ወደ ኬንያ የሚተላለፉበት መስመር ነው። ስማቸው ያልተጠቀሰ የአይን ማኞች እንዳሉት ከሆነም ስደተኞቹ ትናንት ጠዋት በወታደራዊ ተሽከርካሪ ወደ አካባቢው ደርሰዋል። ኤርትራውያኑ በብርጋዴር ፖሊስ ጣቢያ የተያዙ ሲሆን ምርመራ ተደርጎባቸው ፍርድ ቤት እንደሚቀርቡም ተገልጿል። በኤርትራ ያለውን አፈናና ጭቆና የሚሸሹ ስደተኞች ከዚህ ቀደም በሱዳን በኩል ያልፎ የነበረ ቢሆንም በሱዳን ባለው የእርስ በርስ ጦርነት ምክንያት ግን ይህንን መንገድ መጠቀም ሳይችሉ ቀርተው ሌላ አማራጭ እየፈለጉ ነው ይላል የቢቢሲ ዘገባ። የሱዳኑ ጦርነት ሲነሳ ኤርትራውያን ስደ ተኞቹ ወደ ደቡብ ሱዳንና ኢትዮጵያ ይሻገራሉ። ስደተኞቹ በኢትዮጵያ ለተወሰነ ጊዜ ቆይተውም ወደ ኡጋንዳና ኬንያ ያቀናሉ። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዳግም የተጀመረው የኢትዮጵያና የኤርትራ መንግስት ግንኙነት በትግራይ ጦርነት ወቅት ተጠናክሮም ነበር። በዚህ ወቅት ኤርትራውያን ስደተኞች ለደህንነታቸው በመስጋት በዋናነት ኡጋንዳን በሁለተኛ ደረጃ ደግሞ ኬንያን አማራጭ አድርገው ቆይተዋል እያለም ዘገባው ይቀጥላል። ቢቢሲ ያነጋገራቸው ጥገኝነት ጠያቂዎችና ሰነድ ያላቸው ስደተኞች በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሰጋቸውና ከኢትዮጵያ ይልቅ ወደ ኡጋንዳ መሰደድን እንደሚመርጡ ይናገራሉ። በኡጋንዳ የኤርትራ፣ የኢትዮጵያ፣ የሱዳን፣ የደቡብ ሱዳንና የዲሞክራቲክ ሪፐብሊክ ኮንጎ ስደተኞች በብዛት ይኖራሉ። ኡጋንዳ ከጥር ጀምሮ የስደተኞችን ምዝገባ እንዳቋረጠች ማስታወቋን ተከትሎ ኤርትራውያንና ኢትዮጵያን ስደተኞችም ወደ ኬንያ እየተጓዙ ናቸው። ሆኖም ግን የኬንያ መንግስትም የስደተኞችን ምዝገባ ለማቆም በመወሰኑ ስደተኞቹ ወደ ሊቢያ እየተሻገሩ እንደሆነም ቢቢሲ ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።